የተፈጠረ አይደለም፣ የተወለደ ነው። እሺ ኢሳያስ ኢሳያስ ምዕራፍ አርባ ዘጠኝ ከቁጥር አምስት ላይ እኩኖ ገብሮ ዘፈጠረኝ ተከሰው ከሰውኝ ባሪያ የሆነው ዘንድ ከማህፀን ጀምሮ ፈጠረኝ ይላል። እሱ ስለ ኢየሱስ ነው። ሃይማኖት አበው እንደዚህ ይላል ሃይማኖት። እሺ ቆይ አንዴ፣ ልጆች ስሙት ኢሳያስ ምዕራፍ 49 ከቁጥር አምስት ላይ እኩነ ገብሮ ዘፈጠረኒ በውስጥ ተከሰው ባሪያ ሆነው ዘንድ ያዕቆብንም እስራኤልንም የመልስ ዘንድ ከማህፀን ጀምሮ ፈጠረ። ኢሳያስ ስንት ያልከው? ኢሳያስ 49 ኢሳያስ ምዕራፍ ሳታውቀው ነው። ለኢየሱስ አይደለም ያልከኝ? ሀይ መጽሐፉን ተሳስቼ ነው። እሺ፣ ከማፀን ጀምሮ ፈጠረኝ የሚለው እዚህ ጋር ማን ነውኢሳያስ ራሱ ነቢዩ ነው የሚለው ኢሳያስ ራሱ ነው። ቆይ ልጆች ስሙት በደንብ። ኢሳያስ ማን ራሱ ኢሳያስ ነው የሚናገረው። እሺ፣ ቆይ አንድ የሚዩት አርግልኝ። ኮመንት ጻፉ ልጆች፣ ማን ይናገራል ነው ያለው። ማን ይናገራል ነው እዚህ ጋር እንዲቆይ እኔ ተሳስቼ እንዳልሆን ኢሳያስ ይናገራል ያልኳል። አይሺ ሃይማኖተ አበው ዘቄርሎስ ምዕራፍ ሰባ ስድስት ከቁጥር 19 ላይ እንደዚህ ይላል ወአዲ በመድህን በአፈ ዘንቱ ነቢይ ኢሳያስ በአንተ ልደቱ እመድንግል ግን ወብእንተ ተጸመስኩ እመክርሰ አቅም ምግባር ተብዙሆን አቅም የነገደ ያዕቆብ ወስተጋ በዘሮን እስራኤል ወብእንተዝ ግብረ ተፈጠረ እምክርሰ ድንግል። ዳግመኛ መድህን ክርስቶስ ከድንግል ስለሚወለድ በኢሳይያስ አፍ ብዙ ስራ እሰራ ዘንድ ያዕቆብንም ወገን አጸና ዘንድ እስራኤልንም አንድ አደርግ ዘንድ በማህፀን ተፈጠርኩኝ አለ ይላል መጽሐፍ አበው ተርጉም። ይህንን ዘሪ ጥሩ ነው፣ በቃ አሪፍ ነው። ሰው ምንድን ነው ችግሩ? ጥሩ ነው ማለት ነው ነው። አይልም ብለህ ነበር። አይልም፣ አይባልም። አሁን ምን አለ? ቀዳማዊ ውልደትና ደኃራዊ ውልደት የሚባል ቀዳማዊ ውልደት የሚባለው ዓለም ሳይፈጠር ዘመን ሳይቆጠር በፊት የተወለደው ነው፣ መጽሐፈ ምሳሌ ላይ እንዳለ። ለዛ ደግሞ ምን ብሎ ያስቀምጠዋል? ወይ እዘን ጥበብት በፈጠረን እግዚአብሔር፣ መቅደመ ተግባሩ ከፍጥረት አስቀድሞ የነበርኩኝ በቀድሞ ተግባሩ ጌታ ፈጠረኝ ብሎ ቅድመ ዓለም ፍጥረት እንደነበረ ይናገራል። ሃይማኖት አበው ዘቄርሎስ ምዕራፍ 77 ከቁጥር 12 በስነ ስርዓት ቃል በቃል መጽሐፈ ምሳሌ ምዕራፍ 8 ቁጥር 22ን ፈጠረኒ እግዚአብሔር መቅደመ ተግባሩ